ለምን ወደዛ ነገር አንስከዳደም? የታመሙ ወንድሞች አሉ። ለምን ወደዛ ነገር አንስከዳደም? ይህን ነገር ሙስሊም ወንድሞቻችን በጥንቃቄ ይህን ሰውዬ ማስቆም አለብን እና እየሰራ ያለው በጣም ጥሩ ነው። በጣም አሪፍ ነገር ነው። እዚሁ ቀጥልበት። አዲስ አበባ ውስጥ እስልምና ጉዳዮች የምትላቸውን ሰዎች እኔም በአካል እየደወልኩ በስልክም እየደወልኩ ቀጥታ ነው ያገናኛለሁ ከማንኛውም ሰው ጋር ከእና ቦከር ጋር በሆነ ከእና ማንም ጋር ቀጥታ አገናኛለሁ። ሰላም አለይኩም። ጨርሻለች። ዋአሌኩም ሰላም። ሰማለሁ ይሰማል ማልሽ። ትንሽ ኔጋ ድምፅ አለ ልጆች እንዳይርብሻቸው። እና አዎ በዚህ ጉዳይ ላይ እንሻላ ሁላችንም እንግዲህ ቪዲዮ መስራት ምንችል ቪዲዮ እየሰራን የራሳችንን ሀሳብ በቪዲዮም መልእክታችንን አስተላልፍ። አብሽሪያ ጀማ፣ ሁላችሁም የራሳችሁን ሀሳብ በቪዲዮ ማስተላልፍ ትችላላችሁ። እዚህ ጋ ከድር ያው ነገር እያሳየን ነው። ይሄ ነው ቦታው ያልከው ከድር። ይሄ በፌዴራል መጅሊስ የተገነባ በአዳማ ከተማ ላይ በጆቶ የወጣው ኬት ነው። ከፌዴራል ከአዲስ አበባ አዳማ እንዳይከታተለው በአዳማ ከተማ መጅሊስ አይደለም ወጪ የተደረገው ይሄ ወጪ የተደረገው ቤት ነው። በአዲስ አበባ ፌዴራል መጅሊስ ተብሎ በዛ በአህባሽ ጊዜ የተገነባ ህንፃ ነው። እስካሁን አባታቶ ይኸው ታጥሮ ቁጭ ብሏል። በአዳማ ከተማ ላይ ስንት አመት ሆኖታል? አስራ ምናምን አመት ሶስት ታጥሮ እንዲህ ታጥሮ ነው ያለው። ይኸው ግንባታው ግራውንዱ ተሞልቶ ዋኑ ትልቅ ህንፃ ነው ቀላል እንዳይመስልን፣ በጣም ግዙፍ ህንፃ ነው። ይሄ የሙስሊሙ ዑመት ሀብት ነው። በመጅሊስ ስም ከፌዴራል መጅሊስ ወጪ ተደርጎ ለግለሰቦች ኪስ ሊገባ፣ እንዴት እንደሚያስገቡ ግራ ገብቷቸው፣ እንግዲህ የሆነ ነገር ለመቀየር ሰነድ ያስፈልጋልና ነገም እንጠየቃለን በሚል ፈርተው እስካሁን ቁጭ ብሏል። ተፋጠን እኛም የተወሰነ ወጣቶች ናቸው የሚያውቁ። አብዛኛው አብዛኛው አዳማ ሰው አያውቅም። አብዛኛው ሙስሊም ይህን ታሪክ አያውቅም። እና እንዲህ ትልቅ ነው እኮ ወረዴ ቆጣጥ እኮ ፊኒሽን ላይ ከሆነ ያለው ተሰርተዋል። ከታች እኮ ይዜ ይታያል እኮ። አዎ ግራውንድ ተሞልተዋል። ግራውንድ ተሞልተዋል። ዋኑ ይሄ አንደኛው ፎቅ ነው። ስላቤ ተሞላው ይሄ ወደ እስከ አስራ ሁለት ፎቅ ድረስ ነው ፈቃድ የተሰጠው። እና በጣም ሰፊ ሁለት ሺ አምስት መቶ ካሬ ላይ ረፈ ህንፃ ነው። እና እንዲህ ነው የሙስሊሙ ኡማ ንብረት እየተዘረፈ ያለው። እና ይህንን ለማስፈጸም ይሄ ትናንት የተቋረጠባቸውን አጀንዳ ዳር ለማድረስ በጀት መፈላለጊያ ጉዳይ ስለሆነ የስቱዲዮ ከሆነ ሂሳብ አስጠንቶ ያምጣ። ማንም አስፈላጊ ከሆነ ሙስሊሙ ኡማ ካመነበት ሊያደርግለት ይችላል። መቶ ሺ ሁለት መቶ ሺህ ነው። ይሄ ሚሊየንስ የተፈለገበት ጉዳይ። ምርጫው ከፊት አለ። ሙስሊሙ ወጣት ግን ነቅቶ ይህ ምርጫ በሌሎች እንዳይጠለፍ በነቂስ አደራውን ሊወጣ ይገባላል። ሲሆ የአዲስ አበባ ወጣት፣ አዲስ አበባ ዙሪያ ያላችሁ ወጣቶች ይህ አማና አለባችሁ። ይህ ምርጫ በሰላም አልፎ ውመቱ ጥያቄውን በአግባቡ ጠይቆ መፍትህ ፍትህ የሚያገኝበት ኮሚቴ እንዲሆንልን እዚህ ላይ ጠንክራችሁ እንድሰሩ ልምለው። አዲስ አበባ ዙሪያ ላላችሁ ወጣቶች ናቸው። አውፉ በሉኝ። አሰላሙ አሌይኩም ዋአሌይኩም ሰላም ወረህመቱላህ ወበረካቱ ማሻላ ጀዛኩሙ ላሁ ሃይር። እንግዲህ አሁን ሁላችሁ መልእክት አስተላልፋችኋል መሰለኝ። ሰአቱም እየሄደ ነው። እናንተ ጋር በጣም ሰአት ሂደዋል። እኛ ጋርም እየሄደ ነው።